ሊያገኝ አችልም። ውጣልኝ ከዚህ ቤት። አንተ ደግሞ አንተ ደግሞ እንደዚህ ስለሆንክ አይወጣም። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ልኝ የመስቀል ወፍኝላችኋለሁ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንግዲህ አንዳንድ ቀናቶች ላይ የማይመችኝ ጊዜ ይኖራል እና ያው ኢትዮጵያ ያለ ሰው ታውቃላችሁ ብያስባለሁ። አንዳንድ ጊዜ አይመችም እና በዛ ምክንያት ነው ትላንትና መስራት እየፈለኩ የነበረውን ቪዲዮ ሳልሰራ የቀረውት ማለት ነው። ሰላማችሁ ብዝት ይበልልኝ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ፣ እንግዲህ ትላንትና የተለቀቀውን ቪዲዮ ተመልክቻለሁ። ጽጌ ሬዳ የሰራቻቸው አንድ አንዳንድ አስገራሚ ነገሮች ነበሩ። በዛ ላይ ያው አሁን ላይ እንደ አዲስ ሀሳብ መስጠት ብዙም ባልች ባልሄድበት ያው ዛሬ በተለቀቀው ላይ ነው ሀሳብ ልሰጥላችሁ የመጣሁት ማለት ነው። ያው ገረፍ ገረፍ አድርጌያለሁ ከትላንትናው ጋር እና እንግዲህ ትላንት እንዳያችሁ ጽጌሬዳ ልታስማማ ሞክራለች። ልስ ልስ ባለ በቃ ምን በል ምን ልበላችሁ፣ ልስላሴው ይሄ ነው የማይባል አካሄድ ነበር ተጠቀም የነበረው። ያው የትወና ብቃቷን በደንብ አርጋ ዛጋ እንዳሳየች ነው የተረዳው። ተቃላችሁ ተዋናይ መሆኗና በጣም ሄዳበት ነበር። መስመር አሲዛ ነበረ ሁለቱን ባዶዌ ዘግታባች የወጣቸው። ዛሬ ግን ማለት ነው የሩትዬን እና የአብርሽን እንዲሁም የይስሃቅን ቪዲዮ ሳይ ደግሞ ትንሽ ኤሞሽናል ዳሜጅ። ይስሃቅን ግን አብርሽ አሳዘነኝ። ይስሃቅ ቤተሰብ ለምን እንደሆነ ታውቃላችሁ? ማለት ይህ ልጅ በእርግጥ ከሩታ ጋር በመታየቱ አብርሽ ደስታ ሰላም፣ አይሰጠውም ይሄ ግልጽ እና ግልጽ የሆነ ነገር ነው። ግን በቃ እሱ ቢያንስ አብርሃም እንዲመለስ ከስህተቱ እያገዘ ያለ ልጅ እንደሆነ በዛሬ ቪዲዮ የተረዳችሁት ይመስለኛል። ሩታም ተናግራለች። እሷ እስካሁን ድረስ የነበረን ሁኔታ ይሄን ይመስላል ብላ በግልጽ ነግራናለች። ስለዚህ አብርሃም የሰራቸውን እያንዳንዷን ነገሮች እሷ ደግሞ ደግማ እያሳየችው ነው። ምን ያክል ህመሙ እንደሚያምል ቁስሉ ምን ያክል እንደሚያቆስል እንዲረዳና እንዲማርበት ነው። ልባም ሴት ናት። በነገራችን ላይ ሩታ፣ አንዳንዶች እንዴት እንዴት አደርጋለች ምናምን የምትሉ መጀመሪያ እስቲ ለምን ይሄ ነገር ሆነ ማለት አንዳንድ ጊዜ ሰዎች በራሳ የሆነ ቁስላችሁን የምትረዱት ሰዎች ቁስል የእናንተን ቁስል የሚረዱት ቁስል ሲኖርባቸው ወይም ግዴታ ህመሙ ሲሰማቸው አይነት የሚሰማቸው ሰዎች አሉ። አንዳንዶች የሰው ህመም የሰው ቁስልን እንዲቶሎ የሚረዱ ሰዎች አሉ። ግን አንዳንዶች ደግሞ አድርጋችሁ ካላሳያችኋቸው፣ ሆነው ካላያችሁ የሰው ነገር ህመሙ የሚሰማቸው ሰዎች የሉም እና ስለዚህ አብርሽ ደግሞ ድንድን ብሎብናል። ሩት ታዬ እኮ ማለት ነው፣ ያኔ መድኃኒት ስትወስድ አይታችሁ ከሆነ ብዙም ድንጋጤ አላየንበትም። ስለዚህ ያ ነገር ለዚህ ሁሉ ፈተና ብትበቃ ምቺ ልጅ እሱን ለመፈተን በዚህ ልክ ብትሄድ ምን ያልፈርድባትም። ሲሪየስ ማለት ነው አንዳንድ ሰዎች እንደዚህ እያሳያችሁ ካልተማሩበት አይማሩ። የምሬን ነው። እናም ማለት ነው ይስሃቅ ትንሽ በመንገላታቱ ከፍቶኛል። እኔ ለምን መሰላችሁ? ልጁ ምንም አይነት ነገር የለውም ከሩታ ጋር። ስለዚህ ትላንትና አብርሽ ሩታን ምን ትላለች የሚለውን ነገር ሰርቶ አሳያት እሷም ቪዲዮን አይተዋለች እንዳያችሁት ማለት ነው ያው ስትናገር እንደሰማ ነው ስለዚህ እሷም ደግሞ ዛሬ የመጨረሻ ከፍቅርተ ጋር እሷ ባለችበት ጎትቶ እራት ሊያበላ ይዟት የመጣውን ቀን አስታውሳ እሷም ደግሞ ይስሃቅን ጠርተዋለች ግን እንደ ፍቅርተ ብዙ አላስቸገረችም እንደ ፍቅርተ በጣም በቤቱ እሷን ዲስሪስፔክት አላረገቻትም ገባችሁ አይደለ አሁን ግን ይስሃቅ በጣም በትህትና ነው። ለምን ብትሉ ያለሁት በእናንተ መኖሪያ ቤት እስከሆነ ድረስ ምንም አይነት ስህተት መስራት አልፈልግም፣ ምንም ብታደርገኝ ቤትክ ነው ብሎታል። አክብሮቱ ይለያል። በእውነት ማለት ነው ይስሃቅ ምርጥ ወንድማችን ነው። በዚህ አጋጣሚ እሱ ያው ሩታን ለማገዝ ነው ከጎኗ የመጣው፣ ሌላ አላማ ኑሮት አይደለም። ማወቅ ያለብን ነገር ማለት ነው፣ ቤተሰብ ሊሰመርበት የሚገባው ጉዳይ ሩታ በዚህ ልክ ፈጥና ሌላ ይወስ ውስጥ አትገባም። በዚህ ልክ ፈጥና እንዲህ አይነት ነገር አታደርግም። ለምን በቃ ማለት በአንድ ጊዜ መውደዷን በአንድ ጊዜ ተዳሯን የምታፈርስ ሴት አይደለችም። ግን አብርሃምን አየችው አየችው በብዙ ነገር ምንም እሱ ወደ መስመር ሊመጣላት ስላልቻለ እያንዳንዱን ነገር እያደረገች በተግባር ነው ስታሳየው የነበረው፣ ሲያደርጋቸው የነበሩ እያንዳንዱ ነገሮችን ማለት ነው። ስለዚህ አብርሽ ብትችል አንተም ተማርበት። አሁን እኮ ሩታ አንተን ለማጣት ነው ይሄ ሁሉ ነገር የምታደርገው ማለት ነው። ባትፈልግ ወይም ደግሞ በ ይሄ ሰው እኮ ለህይወቴ አስፈላጊ አይደለም የትዳሬ አጋር ሊሆን አይገባውም ብላ መቶ በመቶ ብትደመድም ኖሮ እመነኝ ይሄ ሁሉ ፈተና አታቀርብልህም አይታክ የማይሆን መሆኑ ልቧ ካመነበት ይሄ ሁሉ ፈተና አታቀርብልም። ቢያንስ እሷ ይመስለኛል። የዋህነትህን ብዙ መልካም ነገሮች እኮ አሉት አብርሽ፣ የእውነቴን ነው። ቤተሰብዬ ማለት ነው ማለት ጥፋቱን ብቻ እያየን አይደለም። አሁንኛ ምን ናገረው መልካም፣ በጣም መልካም፣ በጣም ብዙ መልካም የሚባሉ ተግባሮች አሉት። እንደዛኑ ልክ ደግሞ በጣም ማጥፋ በማይገባው መንገድ ደግሞ የጥፋት መንገድ ላይ ማድረግ የማይገባውን ሁሉ እስከ ማድረግ ደርሷል እኮ አብርሽ ማለት ነው። ስለዚህ የዋህነትም አለበት አለማስተዋልም አስተዋልም አለበት። ይህ ነገር ደግሞ አሁን ሩታ እያደረገች ባለው ነገር አካሄድ ከሆነ ምናልባት ይረዳል ብዬ አስባለሁ። እሷም እንደተናገረችው ከዚህ በኋላ በዚህ ነገር አልቀጠልም ብላ የመጨረሻ መደምደሚያን ይሰራችው። ስለዚህ ማለት ነው ቤተሰብዬ፣ እንግዲህ ቀጣይ ላይ ታርቀው ይመጣሉ ብዬ ተስፋ አደርጋለው። አብርሽም ካለፈው ነገር ይማርበታል። ዋናው ተማሩበት ማለት ከሰው ስተት ከብረት ዝገት አይጠፋም። እኛ ሰዎች ሺ ጊዜ ነው የምናጠፋው በቀን ውስጥ ማለት ነው ማለት ተፈጥሯችን በራሱ በስተት መንገድ የተሞላነት። ስለዚህ ለምን ስተሰራ አንልም። የሚሰራ ሰው ይሳሳታል። ወይም ደግሞ በህይወት በትዳር ህይወት ተግባር ውስጥ ስለሆነ ብዙ ነገር ሊሳሳት ይችላል። ይሄ ልጅ የተሳሳተበት መንገድ ትክክል ነው ብለን ባናምንም ግን ደግሞ ሰው ነው ይሳሳታል ይመጣል። ስለዚህ ሩታ ደግሞ ልባም ሴት ስለሆነች በተቻላት አቅም በሌላ መንገድ እንኳን ባትል በዚህ ልታስተምረው ሞክራለች። አብርሽ ከነቃ ንቃ፣ ደወሉ በጣም እያቃጨለ ነው። በጣም በጣም ማለት ነው። እና እኔ ሩትዬ በጣም የኔ ስማርት ማለት ነው። የምሬ ነው። በጣም ነው የምወድሽ የማከብርሽ። አንቺ ልባም ሴት ነሽ። የምሬ ነው። ካንቺ ጋር እስካሁን ድረስ ከጎንሽ እንደዚህ እንደዚህ ቀጥ ብዬ በቆራጥነት ካንቺ ጎን በመቆሜ የምሬ ነው፣ በጣም ደስተኛ ነኝ። ለምን ማለት አስተሳሰቡ ትክክል ካልሆነ ሰው ጎን አር የቆምኩት በጣም ልባም ከሆነች ሴት ምን ማድረግ እንዳለባት ትዳሯን እንዴት ማትረፍ እንዳለባት እንዲሁም ደግሞ ቁስሏን ሌሎች እንዲረዱት እንዲረዷት ምን ማድረግ እንደሚጠበቅባት ቢያንስ በአቅሟ የተገበረች ሴት ሩታ ነች፣ ሩታችን። እናም ግን ማስተዋሏን ታያላችሁ በንግግሮቿ በድርጊቶቿ ስለዚህ አብርሽ ከዚህ በኋላ የማይገቡ ነገሮች እንዳትደግም በህይወትህ እኔ አሁን ምን እንደፈራው ልንገራችሁ ቤተሰብ የሩትዬ ቲኬት መቆረጥ እውነት ነው ወይ እንዴ መጨረሻ ላይ ሰምታችኋታል ያለችውን አይደለም? ማለት እርግጠኛ ትሄዳለች ይሄ ነገር ምንድን ነው የሚሆነው እንዴት ነው የሚሆነው እኔ አላውቅም ምንድን ነው ኬዙ ይሄ ነገር ሲሪየስ ኬዝ ነው ማለት ነው ኦ ትንሽ ልባን ጠልጣ የሆነው ደግሞ እሱ ነው። ይሄ የሩታና የአብርሽ የትዳር ሁኔታ ይስተካከላል። እግዚአብሔር ይመስገን ፍንጭ አይተናል፣ ይስተካከላል። አብርሽዬም ደግሞ ያው ሁሉንም ነገር እሷ ላይ ስላየ ከዚህ በኋላ ይሄን ነገር ዳግመኛ እንደማይደግመው መቶ ፐርሰንት እርግጠኛ ነኝ። አሁን ምንድን ነው እናንተ ስክን ባለ መልኩ ጫጫታ በሌለበት ቤታችሁ ዘግታችሁ ቁጭ ብላችሁ ተወያዩ። አብርሽ ትወዳታለህ፣ ሩታም አንተን ትወዳሃለች። ይሄ 100% የማይካድ ሀቅ ነው። ትዋደዳላችሁ፣ አለቀ። ሁለተኛ በህይወታችሁ ውስጥ ሶስተኛ ሰው አታስገቡ። ያው ምክር መቼስ መካሪዎች ነን እኛ። ከዛ ባለፈ ደግሞ የሰው ወሬ አትስሙ ብትችሉ የሆነ ነገር ሲፈጠር ቁጭ ብሎ በጠረጴዛ ዙሪያ መወያየትን ልምዳችሁ ብታደርጉት ትዳራችሁን ታተርፋላችሁ። ወደፊት ለምትገነቡት መልካም ህይወት፣ የተስፋ ህይወት፣ የብርሃን ያማረብ ህይወትን እንድትኖሩት ታደርጋላችሁ ብዬ ነው የማም ነው። እናንተ እንድትለያዩ በእውነት ስለ እውነት ማንም አይፈልግም። የሚናደደው የነበረው ሰው ሁላ ማለት ነው አብርሽ እንዴት እንዲያረጋል ነው በቃ፣ ምክንያቱም ባልጠበቅ ነውማ እንዲ አብርሽ እንዲ አይነት ሰው እኳ አልነበረም ምን ባንዴ እንደዚህ ቅይር ይር እንዳደረገው አላውቅም? እሱ እሱስ ግድ የለም እሺ ከሱ ደግሞ ተቀጥል ላይ የመጡት ሳሁን የት ነው የሚደበቁት እኔ ያልጠራም ስማቸውን አሁን ላይ ለምን እንደሆነ ታውቃላችሁ በቃ አልፈልግም አልፈልግም ለራሳቸው ህመም ቁስል ነው ተሸክመው ቁጭ ያሉት እነዚህ ሰዎች ቶሎ ብሎ እሱ እንዲለያይ እሱ ወደ እነሱ ህይወት እንዲመጣ ሲጠቀሙበትን የነበረውን ሲስተም የቅርብ ጊዜ ትውስታ ነው ቤተሰብ ስለዚህ አብርሃምን በነገራችን ላይ ልባም ወንድ ነው። በተወሰነ መልኩ ቤተሰብ አሁን ላይ ጥፋት ማጥፋቱን አትዩ፣ ለምን ብትሉ ሰዋትና ወደ ኔና ስትለው የነበረችውን ሴት ገመታት እንጂ የትዳር አጋሩ አርጎ እንኳን ከዛሽ ሴት ጋር መቀጠል አይፈልግም። እንዳያችሁት አሁን ላይ ከሩታ ጋር ሰላም አውርዶ አብሮ መሆን ነው የሚፈልገው። አያችሁ አይደለ በፊትም እልክ ነው፣ በፊትም ያልሆነ ነገር ነው ወዳልሆነ መንገድ የወሰደው እንጂ እሱ ልቡ ዛሬም ነገም ከሩታ ጋር ነው። ይሄን ራሱ ማወቅ ለኔ በጣም ውስጥ ይህን ደስታ ፍንቅልቅል አድርጎኛል ማለት ነው። እናም ቤተሰብዬ፣ እንግዲህ ይሄ ነገር ብዙዎቻችሁ የምሬ ነው ምላችሁ የተወሰነ ሊያስተምር የሚችል ነገር አለው ብዬ አስባለሁ። በተለይ ባለትዳር የሆናችሁ እንዲሁም ደግሞ የፍቅር አጋር ያላችሁ፣ ወደ ህይወት የምትገቡ ከነሩታ፣ ሩታ የተለቀቁት ቪዲዮዎች ውስጥ ብዙ ማለት በራሳችሁ ህይወት ውስጥ ልታንጸባርቁ የሚገባችሁ የተከለከለ ያልተከለከለ፣ የተሆነው መሆን የሌለበት ያለበት፣ ትማሩበት ያላችሁ የሚሉ አንዳንድ ነገሮች ስላሉበት ህይወት ልምድ ለማንም ይሆናል ብዬ አስባለሁ። ምክንያቱም ሰው በትዳሩ ውስጥ ችግር ሲፈጠር ምን ማድረግ አለበት? ሶስተኛ ወገን ምን ጣጣ ያመጣል፣ አይታችኋል። የሶስተኛ ወገን ያላመጣው ምን ምን ያላሳየን ጉዳይ አለ እንዴ? የመጨረሻ እኮ የሚያስገርም ነገር እስክናይ ደርሰናል። አክስትም ገባች፣ ጓደኞች ገቡ የድሮ ኤክስ ገባች። ሁሉም ማቼ ቤሬ ተንጫጭተው ተንጫጭተው እራሳቸውንም ያልሆነ ቦታ ጥለው ወጡ፣ ዳር ቀሩ። ማናም አቀረ ሩታና ብርሽ። ስለዚህ ማለት ነው አሁን ሩታና ብርሽ የተሰከነ ህይወት ይኖራቸዋል ከዚህ በኋላ ብዬ አስባለሁ። ግን የሩትዬ የጉዞ ቲኬት እውነት እንደሆነ ነገር ነው። እኔ ከሩታ አፍ የሰማሁትና ቤተሰብዬ ስለ ሩታ ጉዞ ምንድን ነው ያለው ነገር እኔ እንጃ። እስቲ ለማንኛውም ቀጣይ ሲዝን እናያለን። የዛሬው ቪዲዮ እንግዲህ ይህን በመሰለ መልኩ ነው የተረዳሁት። ስለነበረን ቆይታ ክብረት ይስጥልኝ፣ ውድ ቻናል ቤተሰቦች። ሁሌም እንደምለው ፍቅር ያሸንፋል። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።